ማቅደር ሰላም እላችኋለሁ። እንደምን አመቻችሁ? እንደምን ሰነበታችሁ? ድምፅ ግን አልሰማሁ። ትንሽ የመስራ ትንሽ ሰሙ። ደና ደላችሁ? ደህና ናችሁ? እስቲ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር የተመሰገነ ይሁን። ዛሬ ምናልባትም አጭር ደቂቃ ነው ከኔ ጋር የምናሳልፈው በዚህ ቀን የእግዚአብሔርን ቃል እንድናገር ቁንጅ ሜዳኒ እንዳቀርብ ሲጋብዘኝ ቶሎ አልተቀበልኩትም። በእውነት ለመናገር ከእኔ የተሻሉ ከሰማይ የገዘፉ የእግዚአብሔር አገልጋዮች ባሉበት በፍጹም አይሆንም። ፕሊስ ተወኝና የሆነ በጎደለ ሙላ የሆነ ፈልገ የሆነ ነገር መሆን እችላለሁ ብዬው ነበረ። እንደአጋጣሚ ሆኖ ወጣው ወደቀ፣ ወደ እኔ ስለዚህ በብዙ ደስታ በፊታችሁ ቆሜ ያለው ማለት ነው እና ዳኒል ኮንግራቹሌሽንስ ማለት ፈልጋለሁ። እንኳን ደስታ ለህን በለው አንድ ላይ። እንኳን እግዚአብሔርን እጅግ አርጌ አመሰግናሉ ስለ ዳኒል። እንግዲህ መቼስ ማታጡት በዋትሳፕ ብታጡት በቴሌግራም አታጡትም። በቴሌግራም ብታጡት በፌስቡክ አታጡትም። በቲክቶክ አታጡትም። በቲክቶክ ብታጡት በአካል አታጡት። በቃ የመጨረሻ የሚተጋ ሰው ዲኤምቪ ዙሪያ ፈልገህ ካገኘህ ካላችሁኝ፣ እኔ ዳ አይካን ማይክን ከሱ የሚበልጥ ሰው ያለ አይመስለኝም። በጣም ነው የሚተጋው፣ በጣም የሚተጋው እና እንዲህ አይነት የሚተጋ ወንድም ስለሰጠን የእግዚአብሔር ስም ይባረክ። እኔ ራሴን ላጋጠና የመልእክቱ ማዓት ስለሚበዛብኝ እየወደድኩት በቃ እኔ ዛሬን ልናዘዝ ሁላ ማለት ነው። በጣም የሚገርመው በአንድ በኩል ስታል በሌላ በኩል ይመጣላቸው። በአንድ ስታደርግ በሌላ ይመጣል። ሁሉም የሚዘመዝበው የሚጨቀጭቀው ቤቴን ስሩልኝ እያል አደለ? በጣም ደስ የሚለው ፓርት የእግዚአብሔርን ቤት እንስራ፣ ወንጌል ይሰራል። እኔ ተጽዕኖ አድጎብኝ ይቺ ያችን እስካሁን ድረስ ይሄው ዛሬ የሚጀመጣሁት መጽሐፍ ቅዱስ ነው። እሱ ተጽዕኖ አርጎብኝ ማለት ነው። ትዝ ይላችኋል። በጣም ማለት አይዲያ ነው ናው። ስለሱ ካነሳው ራሱ 15 ደቂቃ ነው መሄዷ ነውና ይዛሬ እንግዲህ አንደሙ ሳልናገር ለሆነ ግን ቀኑ የሱን ስለሆነ በእውነት ይገባዋል። እንደዚህ አይነት የሚተጋ ወንድም እግዚአብሔር ስለሰጠን ጭራሽ ደግሞ መጽሐፉ ዛሬ ተወልዶ ለዚህ መብቃቱ ይሄ ከስኬቶቹ አንዱ ነው ብዬ አምንለታለሁ። እና የረዳህ ጌታ አንተና ቤተሰብህን ይባረክ። አንድ ቃል ልነበብል አድርግና ያለን ጊዜም አጭር ስለሆነ ማለት ነው። ትንቢተ ኤርሚያስ ምዕራፍ አንድ ቁጥር አስራ አንድ ደግሞ የእግዚአብሔር ቃል ኤርሜያስ ሆይ ምን ታያለህ? እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አሉ። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለ። ሁለተኛም ጊዜ የእግዚአብሔር ቃል ወደ ኤርሜያስ መጥቶ፣ እንዲሁ ዝሴም ጥያቄ ይጠይቀዋል። ምን የሚል ምን ጣያ ይለዋል እርምያስ። እግዚአብሔር ጣሊባርክል። እንደምታውቁት እግዚአብሔርን ፈርተን እናዋልድ የሚል መጽሐፍ ነው ወንድማችን ያበረከተልን። አንዳንድ ጊዜ አንዳንድ ቃሎች ወይም ደግሞ የሚነገሩ ነገሮች ካልተፈቱ በስተቀር በተለይ እንግዳ ሰዎች በማህበራችን ቢመጡ ወይም ደግሞ በማስ ሚዲያ ቢያገኙ፣ እነዚህ ጉዶች፣ እነዚህ ቄንጮች ደግሞ ምንድነው እናዋልድ የሚሉት ብለው ሌላ ጥያቄ ሊያነሱ ይችላሉ። እኛ ግን የሚወለደው ገብቶናል፣ አንዳንዶቻችን ደግሞ አልገባንም። እሱ ምን እንደሚል በኋላ መጽሐፉን የሚተርኩ የሚተረትሩ ኢንክሉዲንግ እራሱ ዳኒ በደንብ ያብራራሉ። አንድ ጊዜ እኛ ሀገር ነው፣ እኔ ተወልጄ ያደኩት ደብረ ብርሃን ከተማ ላይ ነው እና በጣም በስደቱ ጊዜ አንዱ ወንድማችን ይጸለያል። ድምፁ ጮክ ቀርቦ ይጸለያል። ሲጸልይ ምን እያለ እንደሚጸልይ ታውቃላችሁ? እሳት እያለ ነው የሚጸልየው። እሳት በቃ። ድምፁ ደግሞ በጣም ድን ያጠር ያለ መለልም ረጅም ነው እና ድምፁም ያንኑ ያህል ነው። እንደ አጋጣሚ ደግሞ የተወለዱባት ቀበሌ ነችና እዛ ያሉ ጠቅላላ እነ ማዘር ማዘር ሳይቀሩ ለካ ቤት የተቃጠለ መስሏቸው በየት ነው እሳቱ እየተባባለ በቃ ስጭ ተሰበሰበ። ዚ ሆነች ቤት ላይ ያለ አንድ ሰው ነው ለካ እየጮኸ ያለው እየጮኸ ያለው የሚጮሁ የሚጸደው ግን ምን እያለ መሰላቸው እሳ እሳት እያለ ሲመጡ ሲያዩ የሚቃጠል እነዚሁ ጉዶች ናቸው እሳት ብለዋል፣ ያረቃቸው ብለው የእርግማን ናዳ አስድንትን አድርገው ተበታተም። ያ ወንድማችን ግን እሳት ያለው ለእኛ ምንድን ነው አይገባም። የመንፈስ ቅዱስ እሳት ማለቱ ነው። ዛሬ ይወለዳል የምንለው ነገር ምንድን ነው ብዬ ሳስብ እኔ አስል ማንደርስታንዴ ራዕይ ነው ብዬ ወስዳል። እስቲ ራእይ ወ እስቲ ሁላችሁም ራእ ወር ሉሜስ ኤርሚያስን እግዚአብሔር መጣና አለበት ድረስ ጠየቀው። ኤርሚያስ ሆይ ምን ታያለህ? ዱ ዩ ሲ ኤርሚያስ ሆይ ምን ታያለህ አለ። አ እና በጣም የሚገርመው ኢምዴይትሊ ሪስፖንድ አደረገ መለሰ። ለጠየቀው አምላክ ለእግዚአብሔር ኤርሚያስ ምን አለ? የማየውን ነገር እናገራለዋል እና የለውዝ በትር አያለው፣ አለ ኤርሚያስ። የሚያየው የእውነቱን ተናገረ። የሚያየው የነበረው ምንድነበረ ኤርሚያስ ማለት ነው። የለውዝ በትር በትር አያለው ሲለው፣ እግዚአብሔር በጣም አስደናቂ ሪስፖንድ እንደገና እግዚአብሔር መለሰ። ቁጥር 12 ላይ እግዚአብሔርም እፈጽመው ዘንድ እያለሁና መካ አይተሃል አለ ይላል። የኤርሚያስ እይታ ወገኖቼ፣ እግዚአብሔር እንዲያይለት የፈለገውን ስላየ እግዚአብሔር እናስደስተው። በዚህ በተሰጠች ደቂቃ ይችልላችሁ ፈልጋለሁ፣ ከመጽሐፉ ጠቅሳለሁ። በእርግጥ እዚህ መጽሐፍ ላይ ያገኘሁት ወንድሜ ዳኔ የጠቀሰው ላይ ድሮ አዲስ አበባ ታክሲ ላይ አይቻታለሁ። እሱ አንድ ጥቅስ ምን ይላል መስላችሁ? የውሸት እየኖርን የእውነት እንሞታለን። እና እሱ ላይ ዳኔ ጠቅሶታል። ቢገርመው ምን እያደረገ የውሸት እየኖረን የእውነት ምን እናደርጋለን እንሞታሉ። እግዚአብሔር እያንዳንዳችንን ለፈጠረን ለዛ አጀንዳ ኖረን እንድናልፍ እግዚአብሔር ይርዳ። አሜን። አባቴ ብሩካኖች፣ እግዚአብሔር ምን አይቶላችሁ ነው እዚህ ምድር ያመጣችሁ? ምን እንድትሆኑ አስበው ነው እግዚአብሔር ያመጣችሁ? ኤርሚያስን እንዲህ አልኩ፣ አንተን ስፈጥር ለዚህ ዓላማ ነው የፈጠርኩህ። ይታረጋል ወይ ብሎ ቼክ አደረገው። እይታውን ቻለንጫ አደረገ። እግዚአብሔር ምን እንዳየ ታውቃላችሁ? ይ የለው ስበጥልም ከኋላም ያለውን ሁለተኛውንም አያለሁ የሚለውን በኤርሚያስ ሕይወት የሚከወን ኤርሚያስ በኖረበት ዘመን የሚገጥመው ነገር እግዚአብሔር አሳየው። በጣም በሚገጥማቸው ሁኔታ ኤርሚያስ በምርኮ ምድር ነው አገልግሎቱን አገልግሎ የፈጸመው። ኤርሚያስ በሚያገለግልበት ዘመን እስራኤል በምርኮ እንደምትወሰድ ከሰሜን ክፉ ነገር እንደሚመጣ በስሩ አውቲስ ላይ በህይወቱ የሚከወነው የሚደረገውን ነገር ነው እግዚአብሔር ያሳየው ወገኖች፣ ነው ስለዚህ ታሪኮ የእሱን ማንነት በደንብ አድርጎ የሚያሳይ ነገር እግዚአብሔር ቼካፕ ሲያደርገው፣ ከሃርቫርድ ዩኒቨርሲቲ መመረቅን ሜክሹር ሹር አደለም ያሉ ዋ ዱ ዩ ሲ ጀርመና ኤርምያስ ሆይ ምን ታያለህ? ይህንን አያለሁ፣ የለውዝ በትር አያለሁ። ኦኦ ፈጽመው ዘንድ በቃሌ የተጋለሁና መልካም አይተሃላለ። ዛሬ እባካቸው የሆነ አይን እግዚአብሔር ይቅጠመልን። ተልኳቸው የገባቸው ተልኳቸውን የሚያውቁ ሰዎች ብቻ እግዚአብሔርን ፈርተው ሌሎችን ያዋልላሉ፣ ወይም ደግሞ ለተፈጠሩለት አላማ መኖር ይጀምራል። ይሄ ነው ኤርሚያስ። እግዚአብሔር ያለው ኤርሚያስ ሆይ ምን ታያለ? በህይወቱ እግዚአብሔር የሚያደርገውን ራዕይ ማየቱ። ራዕይ የሚለው ትርጓሜ እንደኔ አተረጓጎ በሰው ውስጥ ያለ እግዚአብሔር ሀሳብ ማለት እሱን ማግኘት፣ እሱን ካገኛችሁ አለ እንደ እናንተ በምድር ላይ የተሳካለት የለ። በፎቅ ላይ ፎቅ የሰራ በፎቅ ላይ ፎቅ የሰራ አንድ ፎቅ ትቶ ሌላ ፎቅ የገነባ እሱ ተሳክቶለታል አለላችሁ። ምክንያቱም ፎቁን የሚያክል ሌላ መከራ ሰውዬው ሊኖሩበት ስለሚችል ማለት፣ የሆነ የሚሸከመው ነገር። የተሳካለት ሰው በምድር ላይ ማን እንደሆነ ታውቃላችሁ? አባቴ ብሩካኖች እግዚአብሔር የፈጥ የፈጠረውን ያንን ማንነት ኖሮና የተሰጠውን ተልዕኮ አውቆ ያንን አኮምፕሊሽ ማድረግ የቻለ መከወል የቻለ እሱ ሂ ኢዝ ቬሪ ሰክሰስፉል ጋ ይሄ ነው የሚለው የእግዚአብሔር ቃል። ኤርምያስ ሆይ ምን ታያለህ? የለውዝ በትር አያለሁ። ከዛ እግዚአብሔር ምናል እፈጽመው ዘንድ በቃሌ የተጋሏል። ወገኖች ካየን አይቀር የመጀመሪያው ማየት ያለብን እግዚአብሔርን የሚያተጋውን ነገር እንዴ፣ እኔ ሁለት ወንድ ልጆች አሉ። አንዳንድ ጥያቄያቸው ራሴን አልፎ ሆዴን ያዞረኛል። ታቅሜ በላይ ስለሚሆን ማለት ነው። አንዳንድ ጥያቄያቸው ግን በቃ በተለይ ትንሸኛው ይገባኛል። ገና የሆነ ነገር እንደፈለገ በቃ ገና የሆነ ነገር እንደፈለገ በጣም በቃ ይገባቸዋል። እና ሲዞር የሆነ የሆነ ነገር ሲያደርግ እና አሁን እሺ አቁም እና ምንድነው የፈለግከው? ብለዋለሁ ማለት። ሲጠይቅ ከአቅም በታች የሆነ ጥያቄ ይጠይቃል። እና በጣም የሚገርማቸው እግዚአብሔር ይመስል አይናችን እግዚአብሔር ይፈት ያ ማለት ማንም እነዛ ሰምታችሁ ነው ሁለቱን ጸላዮች እንደጸለዩት ማለት ነው። አንደኛው ፉድ ነው፣ ምግብ ምግብ እራቴን ምን በልቻ አድራለሁ የምግብ ጥያቄ ነው። አንደኛው ደግሞ አስመጭ እንዳላቸው ነው። ትልቅ ነገር ነው የሚጸለው፣ በጣም ትልቅ ነገር የጸለ ሲሰሩ፣ ፉድ ነው ይሄኛው የሚጠይቀው ማለት ከሰዋት ምን እንዳለ አንተ እባክህን ኔትወርክ አታጨናንቃለህ እና መለሰለት፣ ድርሰጠው ሂድ፣ ምሳህን ብላ፣ እኔ ልጸልይበታል አንዳንዶቻችን የምናያት አጠገባችን ያሉ ሰዎች የሚመልሱት ዛሬ ሰማይ የሚመልሰው ሰማይን የሚያዘረጋ የእግዚአብሔርን የሚያመለከው ዳፓ እጁን የሚያዘረጋ ነገር ማየት ይሁንልን። እናንተ ወንድሞችና እህቶች ምን ታያላችሁ? እኔ ከዳኒ በጣም ደስ የሚል እይታው ብዙ በጣም ብዙ ነው። ደግሞ በጣም ይወልቅ ሰራት እሱ የሰራችሁ በእሱ አልፎ ዘመን የሰራው በጣም ብዙ ነገር ዛሬ ልንገራችሁ፣ ራዕይ ይኖራችሁ እንጂ ፕሮቪዥን አለ። አሜን። ተከፍሏል። አራሜን በሉ። እግዚአብሔር እጁን ይዘረጋ። ልጃስ አንቺ ማየት ተቻች? አንተ ማየት ተቻለህ? የሰማይ አምላክ እግዚአብሔር እጁን ወንድሞቼ፣ መልካም መልካም ማየት ሰፋፊ ነገር ማየት ትልልቅ ነገር ማየት፣ አንጎልህ የሚመልሰውን አይደለም። አንተ በጥናትና ምርምር በተካሄደ መሰረት ታከናቁ ነው ነገር የሰማይ አምላክ እጁን የሚያዘረጋ ነገር፣ ኤርምያስ ያየው እግዚአብሔርን የሚያጠጋ ነገር። ሌላው ኤርምያስ ምን ያየው? እግዚአብሔርን ደስ የሚያሰኝ ነገር አየው። እፉይ አለ እግዚአብሔር፣ ደስ አለ። ምን አለ? የጌጥረ መልካም አይተሃል። እባካችሁ እግዚአብሔር መልካም የሚለውን ነገር ማየት፣ አሜን። እግዚአብሔር ከሬጅ የሚሰጠው እግዚአብሔር ከሬ የሚያደርገውን ነገር እግዚአብሔር ደስ የሚያሰኘውን ነገር ምን እንደሆነ ታውቃላችሁ? ትንሽ እንትና በዛ ብኝ እንዳትሩ አንዱ ይጸልያል፣ በጣም ይጸልያል። እግዚአብሔር ይጸልዩ ቆይ አንድ ጊዜ አለው የጸሎትህን እሰማለሁ አደርጋለሁ፣ ግን ይህንን የምትጸልየውን የምትፈልገውን ነገር ከአንተ ለባልንጀራ ሁለት ጥፍ አደርግለታለሁ እና የፈለግከውን ትልልቅ ነገር ጠይቅ ሲባል ሰባኪዎች ሲናገሩ ሰባኪዎችን በዚህ በብዛት ስላላችሁ ታውቃላችሁ። ምን እንደጠየቀ አንድ ፎቅ ቢል፣ ሌላ ፎቅ ባልንጀራው ሊኖረው፣ አንድ መኪና ቢል፣ ባልንጀራው ባለ ሁለት መኪና ሊሆን ነው። ከዚህ ሁሉ አንድ አይኔን አጥፋው ብሎ ጠይቃሉ። መቼም ይህን ተረት ያገል አሜን። ወገኖች እግዚአብሔርን ፈርተን እናዋልድ ማለት ለእኛ ከሚደረገው። አሁን ደግሞ አመን ማላመል እየመጣ ያለ ትውልድ አለ። ማንም የማያስቆመቱ ንግግራቸው ኮምፒውተር የተገጠመላቸው ይመስላል። አሁን ቅዳሜ ለታ የዚህ አዲስ ልጆች ጋብቻ ፈጽም ነበረና እኛ ሲፈጽም እኔ ልጅቷ ተነስታ ስታነብለት ለሚገባው ለባሏ ማለት ነው ስታነብ እኔ ለጉባኤው የነበራችሁ ነበራችሁ እተበልጠናል ቶሎ እጅ መስጠት ነው ያለብን፣ አልኩ። ለዚህ ትውልድ በጣም አልፎ የመጣ ትውልድ እንደው በቃ ውሃ ያደረገች እንኳን እሱን ጠቅላላ ጉባኤው ጠቅላላ ጎ ማለት በሁሉ አቅጣጫ እየበለጠን የመጣ ያለ ትውልድ አለ። ዛሬ አልፎ ማየት ሁንል። ስለዚህ ስናይ አንደኛ እግዚአብሔር የሚያጠጋውን ነገር፣ ሁለተኛ እግዚአብሔር ደስ የሚያሰይ ነገር በቀለኛት ነገሮችን ማየት፣ ለወንድሞቻችን በሚደረገው ነገር ደስ መሰኘት። ዛሬ ራሱ ፊታችሁ ራሱ ያስታውቃል። ሁላችሁም ደስተኞች ናቸው፣ ደስ ብሏቸዋል። ለምን የሆነ ነገር ተወልደዋል። ገና ደግሞ የሚጎለዳል። እስቲ አሜን በሉ። እየሰጣ የሚያገለግል እየተረፈው የሚያገለግል ትውልድ እየመጣ ነው። ይህንን ትውልድ እግዚአብሔር ደግሞ ደስ ይሰኝበታል። ስለዚህ ሁለተኛም ጊዜ መጥቶ ይጠይቀዋል። ኤርምያስ ሆይ አቤት ምን ታያለህ? ቅድም እንዳልኳችሁ የሚተላ አፍላን አያለው፣ ፊቱም ከሰሜን ወገን ነው አሉ ይላል። አያችሁ ይሄ ከሰሜን ወገን የሚመጣው ጨካኙ የናብኮደነጾር ንጉሥ የባቢሎን ንጉሥ መጥቶ አገሪቷን ግራሻ ነው የሚያጠፋት። በሰማኑ ሱራውት ኢብላ የሚፈጸመውን ነገር አይጦ አሳይቶታል። ወገኖቼ እግዚአብሔር ሲያድን ብቻ ሳይሆን ሲገልም ጻድቅ ነው። አሜን በሉ። እግዚአብሔር ኃጢአትን ሲጠናም እግዚአብሔር ጻድቅ ነው። እባካችሁ የእኛን ፐርስፔክቲቭ እግዚአብሔር ዛሬ ይለውጥልን። አይናችንን እግዚአብሔር በሚያይበት አይን በሚመትርበት ሚዛን ማየት እንድንችል እግዚአብሔር ይርዳን። ስለዚህ ወገኖቼ፣ እናንተን በዘመናችሁ ምን ታያላችሁ? ምን እያያችሁ ትውልድን እግዚአብሔርን ፈርተን የምናዋልደው ሰው ብቻ አይደለም። ብዙ መጽሐፎች ሊሆኑ ይችላሉ። አይዲያዎች ሊሆኑ ይችላሉ። ቪዥንስ ሚሽንስ ይሄ ተልኮ የምንላቸውን ነገሮች ከብዙ ወንድሞቻችን፣ እህቶቻችን እግዚአብሔር በሰጠን ጸጋ ስንቆም ያደረገንን ስንሆን ለብዙዎች በረከት እንሆናለን። በቆሮንጦሳውያኖች ለጳውሎስ ሲያው አንተ ሐዋርያ አይደለም አሉት። እኔ አላቸው አዎ አራን ይደላችሁ መኔት በእግዚአብሔር ጸጋ የሆንኩት እነኛል እንደው ለሌላው ቤቃር ለእናንተማ ሐዋርያ ነኝ አይላቸው ራሚ በሉ ቢያንደሽ ቢሻችሁ ናቸው። እኔማ እኔ አይደለሁም እሱ ጸጋው ያደረገኝ ነኝ። ይሄ የሆነው ጳውሎስ ግን እንደማን አስፈልገውት ነበር። the first day ምዕራፍ ዘጠኝ ጌታ ኢየሱስ ካገኘው በኋላ ፊት ለፊት ካገኘው ከተገናኘው በኋላ ግን የመጀመሪያው ጥያቄ ጌታ ሆይ አንተ ማን ነህ የሚል ሲሆን፣ ሁለተኛው ምን ታደርግልኛለህ ሰው ምን አደርግ ዘንድ ትወዳለህ ብሎ ጠየቀ። አንተ በቃ ጥሩ ነው አለ እና እግዚአብሔር እዛው ኢየሱስ እዛው መልስ ሊሰጠው ሲገባ አንተ ደግሞ የሚያዋልዱህ የሚረዱህ አሉ። ስለዚህ ወደ ከተማ ትገባና ያሳዩሃል አሉ ያሳዩሃል የሚረዱህ የሚጸልዩልህ። ከዛ አናኒያ የሚባለው ሰውዬ መጥቶ ለጳውሎስ ጸልለት ሲጸልለት ከዓይኑ ላይ ቅርፊት ወደቀ። ዛሬ ከዓይናችሁ ላይ ቅርፊት ይውደቅ። የከለላችሁን ጠልቋችሁን እንዳታዩ የጋረዳችሁ ጋሬጣ ማንኛውም የጠላት አሰራር ሊሆን ይችላል፣ ወይም ደግሞ ስፒሪቹዋል ብላይ የመንፈሳዊ ውድነት ሊሆን ይችላል። ኤክስትራድን ያንሳላችሁ ማየት እንድትችሉ ክልል። ነገር ግን እንደዚህ እንዲሆን የረዱት ነበሩ። ከዛ በኋላ ሰፊ ሀሳብ ነው፣ አስፍታችሁት ይዩት። ይሄ የመጽናናት ሰው የሚባለው በርናባስ እንዴት ለጳውሎስ ፍቱን መድኃኒቱ እንደነበረ እሱ ባይታወቅም እሱ ያገልግል እያለ መንገድ ይከፍትለት ነበረ። ከአናንያ ብቻ አይደለም፣ ብዙ በሮሜ 16 ላይ በጣም ሪኮግኒሽን ሲሰጣቸው ታያላችሁ። እና አቂላ ጵርስቅላ በጣም ብዙ ብዙ በዙሪያው የነበሩ ሰዎች ነበሩ። ዛሬ ወገኖቼ፣ እንደዚሁ ወንድማችን ዳኔ እንደተነሳ ብዙዎቻችን መነሳት ይሆነልን፣ ብዙዎቻችን ደግሞ እጃችንንም ልባችንንም መዘጋት ይሆንልን። ይሄ መጽሐፍ የተጻፈው በገንዘብ ነው። በገንዘብ ነው። አንድ ዘማሪ መዝሙሩን ምንድነው አንተ በነፃ መስጠት አለብህ ተባለ። አይ እኔ መዝሙሩን በነፃ ተቀበልኩ እንጂ በካሴት ትመክግን ግን አልተቀበልኩ። ለካሴት ብር ወጥቷል ብር ወጥቷል አለ። እና ደማን ወንድሜ ምን አለ? ሰው ማን ከልብ ጋር እንዳለ ለማወቅ መጀመሪያ መጥከው አንድ ነው። ብሩን ከሰጠ ልቡ ጋር ብሩን፣ ካልሰጠ ግን ጀስት ብዙ አትመነዋል። ስለዚህ ዛሬ ምን ጠጋጠጋ የሚለው ምን ለማለት ፈልጎ ነው ካላችሁ ለማለት የፈለኩትን ነው ያልኩት። ስለዚህ ይሄ መጽሐፍ ሲታተም የወጣው ገንዘብ አለ። በነገራችን ላይ ይሄ ደግሞ ለምን እንደሚውል በደንብ አብራርተው በኋላ ይናገራሉ። ዳኒ ሂዝ እንጂ በጣም ጥሩ ላይፍ እንደሚኖር እኔ ምስክር ነኝ። እግዚአብሔር አስደናቂ ቤት ሰርቶለታል። ምረቃው እኔ ጀመርካለሁ ንፍት ብዬ በጣም እግዚአብሔር የባረከው ወንድማችን ነው። ምንም ችግር የለበትም። ኢትዮጵያ ላይ የሚነቀልቅ ስራ እየሰራ ያለ ሰው ስለሆነ መጽሐፉን በደና በደላ ዋጋ በስርዓት በዚህ በተቀባ እንደበቱ ይመስለኛል። ወይም የሆነ ሰንበሪ ይመጣል። ይህን ቴከር ያደርጋሉ ብዬ አስባለሁ። ግን ፕሊዝ ይህንን መጽሐፍ በሚ በንጓዋዋ ታች ባለችው ሳይሆን ደብል ስኩዌር ደብል እያደረጋችሁ እንድትገዙ አበረታታለሁ። ለሁላችሁ ግን ይሄ ራእይ ይብዛላችሁ፣ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ሁላችሁንም ቴንኪው ስለሰማችሁ። ስራቱን ወደ ጅጋ እግዚአብሔር ይባርከህ ፓስተር። እግዚአብሔር እናመሰግናለን። እስካሁን እንግዲህ የነበረን ቆይታ ይህንን ይመስላል። እንቀጥላለን ዝግጅታችን የዛሬ ምሽት ለዚሁ መንፈስ ነው የመጣ ነው። እግዚአብሔርን ፈርተን እናዋልድ የሚለውን ነው እንግዲህ ያጠነጠንበት የተሽከረከርንበት ያለ ነው። እግዚአብሔርን እናመሰግናለን። ቅድም እንዳለው ነው ወንድማችን ዳኔ ውስጥ የታመቀ ነገር ነው ያለው መጽሐፍ። መጽሐፉን ለማንበብ እድል አግኝቻለሁ። ከዛም ስራዎቹን ደግሞ በአንድም በሌላም አውቀዋለሁ። ቅድምም እንዳለው በጣም የታደለ ነው በቃ እና ያስቀናል። እንደዚህ አይነት ሰው እና አንድ ጽሁፍ አላያስኩትም እንጂ በስነ ግጥም አይነት ድሮ ነው የጻፍኩት። አንድ ብዙዬ የሚል ግጥም ነበረኝ እና ምንድነው ብዙዬ የሚለው ኮንሰፕቱ ስለ ወተት ነው የጻፍኳት። አሁን እዚህ በብርጭቆ አንድ በብርጭቆ ወተት ብናይ ምንድነጭ ብዬ በጠይቃችሁ በጣም ቀላል ጥያቄ ነው። ወተት እንደምትገኝ ነው ታወቃል ነገር ግን ነው ወይ እውነት ነው ወይ እናቺ ወይ ወተት ነች ወይ ብለን እንዝጋት ወይ ብለን፣ በዋለች ባደረች ቁጥር ትቀየራለች። ስሟ ይቀየራል፣ ማንነቷ ይቀየራል። በሆነ ነገር ታልፋለች፣ ማንነቷ ይቀየራል፣ ስሟ ይቀየራል። በሳት ውስጥ ታልፋለች፣ ስሟ ይቀየራል፣ ማንነቷ ይቀየራል። ትጨመቃለች፣ ምናምን ከዛ በኋላ ደግሞ ስሟ ይቀየራል፣ እርጎ፣ አሬራ፣ ቅቤ፣ አጓት ምናምን እየተባለች እና እውነት ወተት ነች ታዲያ አንቺ መጨረሻ ላይ መጥተን እቺ በብርጭቆ ያየናት ነጭ መልኳ ነጭ የሆነ ወተት ነች ብለን እንደምድማት ወይ ብንል ነደምድማት፣ እምቅ ነች መሀት ነች መሀት ነው፣ መሀት ነው። እግዚአብሔር የተባር እና እግዚአብሔር በውስጡ እንደዚህ ያጨቀበት ሰው አጠገብ ደግሞ ስለጠቀመጠን አሁንም እንደገና እጃችንን እንዘረጋለን። እንደገና ቀጥል፣ እግዚአብሔር ከጨመረለት እግዚአብሔር ከሰጠው እሳየው ይቀጥል። አሜን። እጅ እንሰጣለን። ክብር ለእግዚአብሔር ነው። እንኳን ረዳህ እንለዋለን አይደል? እንደ ሆርና አሮን በግራና በቀኝ የሙሴን እጅ ያበረቱት እንደነበረ ነው የምንሆነው እና እግዚአብሔር እናመሰግናለን። የሰሩት እዛ አገልግሎቱ ምን ይመስላል የሚለውን በቪዲዮ መልክ የቀረበውን የምንመለከትበት ሰዓት ነው የሚሆነው። እሱ እንግዲህ እየተዘጋጀ መብራቱን፣ የምታጠፉ ሰዎች ለማጥፋት እየተዘጋጃችሁ ትንሽ ነገር ልበል፣ እንዲሁ ከታዘብኩት ነገር ማለት ነው። ሻይን ኦን ዘ ዳርክነስ አገልግሎቱን ስመለከት ዝም ብዬ ጫርጫር ያደረግኩት ነው። ሁላችንም እንግዲህ እግዚአብሔር በዛ መንፈስ ውስጥ ደግሞ ዛሬ ያገናኝቶናል። ሻይን ኦን ዘ ዳርክነስ በእርግጥም እያበራ ነው። የበለጠ ይብራ፣ በከፍታ ቦታ ላይ ይቀመጥ፣ ለሁሉም ይታይልን። አሜን። ዓለምን በጥልቅ ስራ እየኮነነ የሚገኝ መልካም ነገርን እያደረገ የሚገኝ ነው፣ ሻይን ኦን ዳርክነስ። በጣም የሚገርመው ደግሞ ለእግዚአብሔር በማበደር የደረሰበት የደረሰበት አይገኝም፣ ሻይን ኦን ዳርክነስ። ምን ማለት ነው ለእግዚአብሔር ማበደር? ኋላ እናየዋለን። በጣም እያበደረው ነው። እግዚአብሔር በጣም ያበስቶበታል። የሰዎችን ደስታ ናፋቂ ሆነ። በእርግጥም ብዙዎች እየሳቁ ይገኛሉ። ብርዱ፣ ዝናቡ፣ ፀሐዩ፣ ነፋሱ፣ ረሃቡ፣ መከራ ሳቃቸውን የቀማቸው በሙሉ በአብዛኛው ማለት ይቻላል በርካቶችን ደስታቸውን አጣጥመዋል። ተመስገን አሰኝቷል። ሻይኖ ዘዳርግነስ ሳንጸየፍ በሌሎች ጫማ እንግባና ህመማቸው ይሰማን ብሎ አልቀረም። ልጆችም ሳይቀሩ አብረው ቆመዋል። የሰው ነፍስ ላይ ዋጋ እየከፈሉ እየተቆረሱ የሚገኙ ቤተ ክርስቲያን ወደ ማህበረሰቡ ትግባ ብለው ነዋሪዎች ናቸው። እንደዚህም ደግሞ ማሳየት አለብን ባዮች ናቸው። ጤነኛ ትውልድም ደግሞ ጤነኛን ያፈራል የሚል መርህ አላቸው። ሻይን ኢን ዳርክነስ ኢየሱስን ምሰሉ የተባለውን ከጽዩፍነት የራቀ የሰማይ ፈገግታ የቀረበው ነው። ሻይን ኦን ዘ ዳርክነስ እግዚአብሔር እግር በግር ተከትሎ ሰው የማይደርስበት ጋር በጣም ሪሞት የሚባል አካባቢ ገጠር ውስጥ ማንም የማይቀበላቸው ህብረተሰብ ጋር ማንም የማይቀርባቸው ጋራ ማስገባት በእርግጥ የተባረከ ሀሳብ ነው። እስከ ምድር ዳርቻ ድረስ ወንጌልን ይዛችሁ ሄዱ ይላል መጽሐፍ ቅዱስ። ይህንን ደግመውታ ይሄዱበት ይገኛሉ። ሻይን ኦን ዘዳርግነስ ከነዚህ ከታናናሾቹ ለአንዱ አደረገ ለእኔ ያደረገው እንዳደረገ የተባለውን የተከበሩ ናቸው ለኢየሱስ አድርገዋል። ሻይን ኦን ዘዳርግነስ ለእግዚአብሔር ክብር እንሰጣለን። ሞቅ ያለ ጭብጨባ። ሻይን ኦን ዘዳርግነስ ሚኒስትሪ እንደገና ጭብጨባ ይገባዋል። ሞቅ ያለ ጭብጨባ ሆገል ደስታቸው ሆ ኒቆም ስለመጣ ነው። እግዚአብሔር የተባረቀ ይሁን መብራቱን አጥፉልንና ቀጥሎ ደግሞ ለተዘጋጀው ቪዲዮ እንመለከታለን። ከዛ በኋላ መጽሐፉን የሚገመግሙ ወገኖች መካከላችን አሉ። እነሱን ደግሞ ጋብዛለሁ ጋብሳለው። አቴንሽን ወስደን ምን እየተደረገ ነው እንመለከታለን። በነገራችን ላይ ይህ የምንመለከተው ቪዲዮ ያጭር ደቂቃ ነው። በጣም ተቀንጭቦ ነው መራት